አጄ ሄድየ ወደ መካ መጣ። ወስተ ኸለፈ አኻሁ በጎረቤቱ ነው ወንድሙ ነው ሚስቱ ልጅም ኣሎ ልብቻ ዋናት እንዳትፈራ፣ እንግዲህ እሱን ኣደራ ብሎ እ በግቢው ዘወር እሚል ነገር ካለ እንዲጠብቅ፣ እ አማናት ተጣለበት ባለ ዓለ ጥሎበት ሂድየ እና እሱ ሌባ ሁኖ መጣ። ሌባ ጠብቅ ቢባል ወራ ወዲያሃ አነፍሲሃ ያልሆነ ነገር ጠየቃት። እንግዲህ እሱ ኢማኑ ወርዶ ነበርና የእሷ ኢማኗ ደግሞ እንዳለ ነው። ፈቃልተ ለሁ ኢተቂላህ ወላ ተሁን አሃክ ተሌባ ጠብቅ ብትባል አንተ ሌባ ትሆናለህ እንዳለችው፣ ራ ላህን ፍራ ተው እንጂ ስትለው በኋላ ሰይጣን እንደመቀረብ ባለው ወይ ጉድህ! ላይሆነልህ ነገር ጠይቅህ፣ ጉድ ፈላ። ስዕሉን አሳዩ ወንድም ሲመጣ ለት ነገረው፣ ነው ምን አባክ ሊበቃ ነው የማይሆንልህን ነገር ጠይቅህ። ይወስዊሱ ፍስ ሰይጣን ይሄን ሳለበት፣ ከዛ በኋላ አስፈራራት፣ ደብድባት፣ አስገድዳት በዚህ ነገር ተስማምታ እሺ እስከምትል ድረስ ካረገችው ተተስማማችበት አትናገርም። ሳትስማማ ከቀረች ግን ትነግርብሃለች። አልዋ አቂም አለይሃ አልሓድ ቢዚና ወርጁማ ደብዲባት ረጅ ባለ ዚና ይሰራ ይህ ወንድሜ ሀጅ ዶ ጠበቅ ተብዬ ከባሌ ጋር አገኘኋት እያልከ አስወራባት። አስወራብሻለሁ አላት። የፈለግ ከሆነ አድርጋለችው ሰውም አስመሰክርብሻለሁ። ምን ችግር አለ? አለማይፈሩ ሰዎች በሰንት ተሸምተው የሚመሰክሩ ሞልተዋል። አ የፈለከውን አድርጋለችው። አደረገው። ሰዎች ጎረቤቱ ገንዘብ ሰጥቶ በገንዘብ እንዲህ የወንድሜ ሚስት እየባለገች ነው፣ መገደል አለባት ረዥም መቀጣት አለባት መሞት አለባት አይተናል የሚሉ ሰዎች አስመሰከረ። ፋቃ ማላይ ሀዲያ ተደበደበች፣ ቀጠቀጧት። ምንም ባላረገችበት ምንም ባላረገች ሞታለች ብለው ጥሯት ሄዱ። ግን አላህ ነፍሷን ሙቻ አላላትም ነበርና አን ፈወጀዲሀ አንድ ሰው ሲያልፍ ፈሰሚያ አኒነን የሆነው ማንቋረ ነገር ሲሰማ፣ ከዛ በሌሊት በጨለማ አነሳና ወስዶ ደበቃት። በዙን መገረፏን መደብደቧን ያውቃል እና ደበቃ፣ አስታመማት ለአላህ ብሎ ነው እንግዲህ፣ ደበቃት። ሞታ ላይ ተብሎ ተወራ ደብቆ እያኖራት እያለ የዝህ ያስታማሚው ሰው ቤተሰብ ይመጣል እሱ ቤት እንግዲነት እንዲ አጋጣሚ ያያታል። እንግዲህ አይኑ የማያርፍ ሰው አለ ብዙ ነገር ያለ በቀዳዳም ቢሆን እኮ ማያት ቀላል አልፈራ ሰው። ቆንጆ ነበረች። ምንድን ናት እቺ ሴት ብሎ ይጠይቃል። እንዲህ እንዲሆና ምናምን ከኛ ቤት የምትቆይናት ባሏ እስከመጣ ድረስ አጅ ሄዳለች ምናምን ነው ይነግርታል። ያለ ወትሮ አድራለሁ ብሎ ይወስናል። ማ ይህ እንግዲ ያየውን አይቷላ።